ግራይ ጋባ ገና ከዚህ በኋላ ብዙ ግራ የሚያጋቡት ነገሮች ይኖራሉ። መስቀል ነበር ግን ከሀፌት አይነት እና ከሉሊት አይነት ሰዎች ፈጣሪ ይጠብቅን። በጣም ሲበዛ አስመሳይ እና ራሱ ወዳድ የሆኑ ሰዎች ናቸው። እንግዲህ ሀፌት የራሱን ደስታ ለማጣጣም ሲል የሰዎችን ደስታ እያደፈረሰ ናታንና ኤፍራታን እንዲለያዩ ብዙ እየሞከረ ይገኛል። እንግዲህ በመጨረሻም ሀፌትን ያደረገው ቢኖር ናታን ወንጀለኛ አድርጎ እስር ቤት ለማስገባት ስላሰበ ልጁን እንደገደለ አድርጎታል። ታዲያ ለዛም ቪዲዮ ቀርጾ ስለያዘ አሁን ላይ ኤፍራታ ምን ትወስን ይሆን? ይህን ነገር ስታይ እውነት ናታን አድርጎታል ብላ ታስብ ይሆን? ብቻ ግራ ያጋባል። ሀረግ ድራማ ከቀን ወደ ቀን ልባን ጠልጣይ እየሆነ ነው። እንግዲህ ጽዮን ገነት ስትፈራ ዛሬ ነገ እንግራታለው እያለች ከቀን ቀን እየቆጠረ ይባለችበት። እንግዲህ ጽዮን ለኤፍራታ ሁሉንም ነገር ተናግራለች። ጽዮን ለኤፍራታ መናገሯን ምን ያህል ትስማሙበታላችሁ? እኔ ግን ደስ ብሎኛል። ለመሰላችሁ ገነት ዛሬ ነገ እነግራታለው እያለች በዛ በተለይ ደግሞ ወይ ከሉሊት ወይ ከሀፌት ብትሰማ በጣም ትጎዳለች እና እንግዲህ ጽዮንም አሁን ስትነግራት የነበረው እናትሽ ሕጻን ባለችበት ተደፍራ ነበረ እና ታዲያ ችግሯት ስለነበር በር ላይ ጥላሽ ሄደይ ከዛም ደግሞ ተመልሳ አሁን ላይ አንቺን ልየጠበቀ በሰራተኝነት እያገለገለ ነው፣ ለምንድን ነው ይቅርታ ማታደርግላት ነው ያለቻት። እና ምናልባትም ኤፍራታ ብዙ ጊዜያትን ገነት ጋራ እንደናትም እንደ ሰራተኛም ብትሆንም እንደናት እየተንከባከበቻ ስለ ለነበር ምናልባት ኤፍራታም ይቅርታዋን የምትቀበላት ግ ይመስለኛል። እናም እናንተስ እንዴት አያችሁት? ሀረግ ድራማን ክፍል ስልሳ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርገው። እንግዲህ ሉሊት ኤፍረማናጺ ማስታወስ ከጀመረ አለቀልኝ ብላ ቤቱን ለቃ ወጥታ ነበር። ነገር ግን ኤፍራታ በሰላሳ ደቂቃ ውስጥ ተመልሰሽ ካልመጣሽ ከባድ ችግር እንደሚፈጠር ብላ አስፈራርታት ነበር። ነገር ግን ኤፍራታና ሉሊት ሽንት ቤት ውስጥ ገብተው ሲያወሩ እውነት ለመናገር እንደ

ኤፍራታን ካሁን ካሁኑ መታቻት መታቻት እያልኩኝ በሰላም ወጣኝ። ለማንኛውም ሉሊት እንግዲህ ኤፍራታ ልክ ልኳን ነግራታ ላይ አሁን ላይ አይንና ጆሮ ሆነች፣ ለእኔ ሁሉንም ነገር እንድትነግሪኝ እፈልጋለሁ እያልቻት ነበር። እንግዲህ አሁን ላይ ኤፍራታ ከባድ ወጥመድ ውስጥ ገብታለች። እናታን እንግዲህ ሰው እንደገደለ የሚያሳይ ቪዲዮ ሀፌት ይዟል፣ እንዲሁም እናትሽ ገነት ናት ተብላለች እና ነገሮቹ ድብልቅልቅ እያሉባት ይገኛል። እናታንም ምንም ነገር ሊያስ ሊያስታውስ አልቻለም ያው እንደወጉት እና ራሱን ባዶ ቤት ውስጥ እንዳገኘ ነው እየተናገረ ያለው። እናም ታዲያ አሁን ሀረግ ድራማው መጨረሻው ምን ይመስላችኋል? እኔማ ሉሊትና ሀፌት የሚያዙበት ቀን ናፍቆኛል። በተለይ ደግሞ ሀፌት በጣም ሲበዛ አስመሳይ፣ ራስ ወዳድ የኔ ይሁን የኔ ይደረግ የሚል ሰው ስለሆነ መጨረሻውን ማየት በጣም ናፍቄያለሁ። ለማንኛውም ይሄ ደግሞ አብሮት የሚሰራው የሰው በቃ ላይድል እንዴት እንዳናደዱኝ። እውነት ለመናገር እናታን እንደዛ እየገተቱ ሲሄዱ ድራማ መሆኑን እያወቁ ቅጥል ነው የምለውና፣ ብቻ ግን ሀረግ ድራማ እጅግ በጣም ደስ የሚልና ተወዳጅ የሆነ ድራማ ነው። እና ውድ ቤተሰቦቼ፣ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ላይክ ማድረጋችሁን አትርሱ። አበረተቱኝ። እንግዲህ ረመዳን ስራ ነው። ጥግራራ ነው ከዛ ደሞ አልፎ የተሰማኝን ደስ ያለኝን መጥቼ የምነገረው